ጥቅምት አራት በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። እንዳይደገም መቼም አንረሳውም በሚል ፕሮግራም በየአመቱ የሚከበር የሰሜን እዝ ዝክር ሰማዕታት ማስታወሻ ቀን ነው። ከሰሜን እዝ በኋላም መስዋዕትነት አለ እየተከፈለ ነው፣ ዛሬም እየተከፈለ ነው። የሰሜን እዝ መስዋዕትነት ወይም ዝክር ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ የሆነ ነገር ስለሆነ፣ መቼ ነው በጣም የደነገጥከው ቀን? መቼ ነው ያዘንከው ቀን ብሉን፣ ጥቅምት አራት ጥቅምት አራት በላይ የደነገጥኩበት ያዘንኩበት አንገት የደፋሁበት ቀን የለም ሰሜን እዝ ትግራይ የገባው ባድሜ ላይ ሆኖ ዛለንበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው ከዛም አልፎ ለትግራይ ጀግኖች ሀውልት የሚሰራ ሰራዊት ነው የነበረው ሰሜን እዝ ሀውልት ፊሬ ላይ የቆመውን የሀየለውም ሀውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማእከላዝ አዛዥ ሆኖ እኔ እሱ ምክትል ሆኜ ፊሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን፣ ሰራዊት አስተባብረን፣ ሀየለውም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሀውልቶች የሚወዳደር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 ምነግራችው ነገር ትንሽ የተድበሰበሰ ነገር፣ ጦርነቱን ማን ጀመረው የሚለው ነው። ያን ጊዜ እኮ 2013 እኮ መንግስት አዲስ ነው፣ በእግሩም አልቆምም፣ ሰራዊቱንም አልገነባም፣ አልገነባም፣ አንድ ጥይት አልገዛም፣ ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ፣ ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ፣ የአብዲ ኢሌ፣ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው። ያ መንግስት መንግስት ይሄንን ትቶ ሰሜን ማነው፣ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። እነሱ ናቸው መንግስት፣ አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱ እኛ የገነባነው ነው፣ አብዛኛው የእኛ መኮንኖች ናቸው። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ከጀመሩ በኋላ ነው እኛ የተሯራጥ ነው መራራጥ በለው ከጀመሩ በኋላ ነው የተሯራጥ ነው። 250 ሺህ ጦር አዘጋጅተው ለፈረንጆች ሪፖርት አድርገዋል። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ፣ አትችሏቸውም ብለውናል። ይቅርባችሁ አትችሏቸው። መቶ 250 ሺህ ሰው አዘጋጅተዋል። ድሮም ደርጋ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኩቱሬ ሀቅ ነው የተናገሩ ያን ጊዜ መላው ህወሓት አጨብጭቧል። በኋላ ሴኩቱሬ ከሞተ በኋላ ጦርነቱን እናንተ ናቸው የጀመረችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩቱሬንም ካዱት ካዱት ተናገር ብለው ያስወጡት ግን እነሱ ናቸው የነሱ ቃል አቀባይ ነበር ያኔ እንቅልፍ መተኛት የጀመር ነው፣ ሰራዊታችን መቀሌ ሲገባ ነው። አንድ መደባለቅ የሌለበት ነገር ስለዚህ፣ ክህደትና አስነዋሪ ታሪክ ስናወራ እያወራን ያለ ነው ስለ ህወሓት ነው፣ ስለ ትግራይ ህዝብ አይደለም። ህወሓትም በሙሉ አይደለም። ህወሓት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና ሀገር አገር የሚጎዳ ድምዳሜ ላይ ይደረሳል። እኛኮ ሕግ ማስከበር ብለን ራሳችንን ለማከላከል መልሰን ስናጠቃ የትግራይ ህዝብ ምንድን ነው ሲል የነበረ ረጉት ረዝግዮ ምን አይነት ክደት ነው? እንዴት እንደዚህ ይደረጋል? እያለ በልጆቹ ያፍር ነበር ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር! እንደ ተበደልን ያውቃል። ህወሓት በሰራው አፍሯል፣ አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ አንድ ትንኮሳ አልነበረው። የትግራይ ህዝብ፣ የሰሜን ህዝብ እዝን ክደት አይቀበለው እና ይሄ መካድ የለመደ የአንድ ከጂ ካዲ ጉጅሌ ስራ ነው አርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ ሃምሳ ዓመቱ ነው። ከጀመረ ሃምሳ ዓመቱ ነው። ግብጾ ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህርበርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ ንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። የኢትዮጵያ ሕዝብ፣ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያቅም። ክደን አናቅም ክደን አናቅም። በቀደም ምግቤ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግቤ አይደለንም፣ አንክድም፣ ቃል አንሰብርም። ምግበ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥተዋል። እንደ ምግበ ቅሚ የምንይዝ ቢሆን ኖሮ እንደ ምግበ ካዲብ እንሆን ኖሮ እጃችን ገብቶ ነበር። እንደ ምግበ ካዲብ እንሆን ኖሮ ስብሃት ነጋን ከጉድጓድ አውጥተን ውጭ ሀገር አንልከውም ነበር። ምክንያቱም እኛ መንግስት ነን። የህዝብ ኃላፊነት አለብን። የአገር ታሪክ መጠበቅ አለብን። ጠባሳ ነገር፣ ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን፣ እንደ ሰሜን እዝ ተገለን፣ ተክደን፣ የካደንን ሁሉ እንታገሳለን። አገር ነዋ የምንመራው። ምግበ እጅ ቢሰጥ አእምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰሳችን ይልቅ እንደ 2013 ድግ ዳግም መፎከር የለበትም። 2013 እንደዛ ፎክሮ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል፣ ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀኔራሎችን የዛሬ የፎከራ በትግራይ ህዝብ ዘንድ ጎበዝ ጀግና ጀግና አያስብልም አያስብልም አያስገኝም ጀግንነት አያስገኝም፣ ጎብለል አያደርግም። ምክንያቱም የ2013 ሙከራ ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ስለ ገባው የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግበ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል ብሎኛል እኮ በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው? ምን አይነት ስብዕና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት። የኢቭን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይቷል። እራሱ ታዋጊው አሁን ተለይቷል። አሁን ብቻ የመቅረዝ ዘመን መጥተዋል። ብቻ የመቅረዝ ዘመን መጥተዋል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጆኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አልያንስ ይፈጥራል ሉክ ይሄ ራሱ ክደት ነው። ይሄ ራሱ ክደት ነው። ሌላ ክደት፣ ሌላ ክደት መልክ ነው። ጆኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አልያንሳችን ነው፣ እኛ ጋር ይቁም አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። በሌላ መልክ የሚገለጽ ክህደት አክሱም የህወሓት አይደለም። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢ ባይነቶች በቂ ናቸው፣ ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው የጦረኛ መንግስት ቢሆን ነው ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች ስራዎች ሴራዎች በቂ ናቸው ወደ ጦርነት ለመግባት ግን በጦርነቱ ህወሓት ይሸሻል ይሸሻል የትግራይ ህዝብ ይጎዳል ባለፈው ጦርነት ያየነው እሱ ነው ከሻእቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣት ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየ ነው። ወደ ጦርነት ያልገባ ነው ዳግም የአሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓለው ይቀራል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 ወጣ። ደግሞ አፍሩም ሚዲያ ላይ ወጥተው በአንዳነታቸውን በገሃድ ይናገራሉ። አፍሩም ይናገራሉ፣ በአንዳነታቸውን ወጥተው ይናገራሉ። ስለዚህ የሰሜን እዝ ጥቃት የባንዳ ስራ ነው፣ የክህደት ስራ ነው፣ የታሪክ ጠባሳ ነው የድሮ የነበሩ ባንዳዎች ዘመናዊ መገለጫ ነው። እንደዛ አርገን እንውሰደው። ከህዝብ ጋር የሚገናኝ ነገር የለም። ብዙ ሰው ከትግራይም ከራሱ ከህወሓትም ብዙ ሰው ነገሩ የገባው በኋላ ነው። በፊት ኢሞሽናል ነበር፣ ስሜታዊ ነበር፣ በዘርስ ተቀስቅሶ ነበር። ሰው እየገባ እየሰከነ የመጣው በኋላ ነው። የትግራይ አርሶ አደር ግን ከመጀመሪያውኑ አልተቀበለው፣ ከመጀመሪያው አልተቀበለው። ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ ተበላሸው። ፖለቲካው ሲበላሽ ማለት ዲፕሎማሲው ተበላሸ፣ ጊዜያዊ አስተዳደሩ ተበላሸ። ሻእቢያ ገብቶ ነገር አበላሽ ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሞትልኝ ብላ ሰጥታ አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግናናት፣ አንቺ የፈሪናት እያሉ ወጣቱን፣ ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸመቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግኖች በጀግነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርጎ ነው የወሰዱት፣ እንዲህ አድርጎ ነው ያስለቀሱት። ሶ ካሁን በኋላም እናስለቀሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነጻ ማውጣት አለበት። የህዋት ጉጅለ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መውሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ።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 በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናጅታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥም። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። ስለዚህ ይሄ ነ ታሪክ እንዳይደገም ሁልጊዜ ግዜ በየአመቱ ማስታወስ አለብን። ለዛ ነው ዛሬ ይሄ መድረክ የተዘጋጀው። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ጥያቄያችን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥተዋል። እያለማን ነው ሰላም ለመምጣት፣ መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን እና መከላከያ ሰራዊት የቆመው ለሰላም ለልማት ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው እኛ ለደሞዝ አይደለም የኛ ደሞዝ ከህብረተሰቡ የገቢ ምንጭ በላይ አይደለም አገር የሌለው ሰው ሰው አይደለም ብለን ነው አገር የሌለው ሰው ሰው አይደለም አገር የሌላቸው ዜጎች እንዳይፈጠሩ ነው። እንደዛ እንዳያጋጠመን ነው መከላከያ ሰራዊት እየታገለ ያለው። እና ኢትዮጵያ ሕዝብም የመከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል። አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም። በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀ ነውም የታጠቅ ነውም፣ ለዛ ነው። በዚህ አምስተኛ ዓመት እኔ ያለኝ መልእክት ይሄ ነው። ስድስተኛ ዓመት ይመጣል። ያን ጊዜ አሁን ካለን ደረጃም በጣም የተሻሻለ ሁኔታ ተፈጥሮ እንደገና እናከበራለን እንደገና እንዘክራለን ብዬ አስባለሁ። አመሰግናለሁ።